ሰላም እንዴት ሁላችኋል? የተከበራችሁ ተመልካቾቻችን ሰዓቱ የቢዝነስ ነው። አብራችሁን ቆዩ። ደረሰኝ አለመስጠት ምክንያታዊ ያልሆነ የዋጋ ጭማሪ ለመቆጣጠር እንቅፋት ሆኗል ሲል የሰሜን ጎጃም ዞን ንግድና ገበያ ልማት መምሪያ ገለጸ። ተዘዋዋሪ ብድር ለሸማች ኅብረት ሥራ ማህበራት በማቅረብ ገበያውን ለማረጋጋት እየተሰራ እንደሚገኝ መምሪያው ገልጿል። ማማነሽ ገኒ የኑሮ ውድነት ሸማቹን ህብረተሰብ በከፍተኛ ሁኔታ እየፈተነ ይገኛል። በተለይ ደግሞ ምክንያታዊ ያልሆነ የዋጋ ጭማሪ በስፋት ይስተዋላል። የጅምላ አከፋፋዮች ለነጋዴዎች ደረሰኝ አለመስጠታቸውም ምክንያታዊ ያልሆነ የዋጋ ጭማሪን ለመቆጣጠር አዳጋች አድርጎታል ሲሉ የሰሜን ጎጃም ዞን ንግድና ገበያ ልማት መምሪያ ተወካይ ኃላፊ አቶ ጸጋ በትሮ ይናገራሉ። አስተማሪውን እምጃ ለመውሰድ የመጀመሪያው መሰራት አለበት ብዬ የማስበው በህጋዊ ደረሰኝ ሽያጭ መካሄድ አለበት ነው በህጋዊ ደረሰኝ ሽያጭ ደግሞ ችግሩ ምንድን ነው ከአዲስ አበባ ይጀምራል የባህር ዳሩ ሲያዝ አዲስ አበባ አላመጣሁም ደረሰኝ ይላል ጅምላ አከፋፋዩ እንደዚህ አይነት ጥያቄ ያነሳል እንደገና ደግሞ እኛ ደግሞ ወርደን ታች ወረዳ ላይ ስንይዛቸው ደግሞ ባህር ዳር ደረሰኝ አልሰጡንም የሸጡልን ዋጋ በዚህ ነው በዚህ ነው የሚሸጠው ይል ምላሽ ይሰጡናል እና አንተ ትክክል አይደለህም ምክንያታዊ ያልሆነ ዋጋ ጨምረሃል ለማለት ደረሰኝ ያስፈልጋል ማለት ነው ስለዚህ እዚህ አካባቢ ትንሽ ርብርብ ይጠይቃል። ህጋዊ የሆነ የንግድ ስርዓት ለመዘርጋትና ምክንያታዊ ያልሆነ የዋጋ ጭማሪን ለመግታት ለንግዱ ማህበረሰብ እየተሰጡ ያሉ ተከታታይ የግንዛቤ ማስጨበጫዎች እየተደረጉ መሆኑንም የመምሪያው ተወካይ ኃላፊ አንስተዋል። 45 የሚሆኑ የንግድ ማህበረሰቦች በተለያዩ መድረኮችን እየፈጠርን ወደ 29 መድረኮችን ፈጥረን ግንዛቤ ለመፍጠር ሞክረናል። ይህን ስንፈጥር እንግዲህ ሁሉን አቀፍ ግንዛቤ ነው እየፈጠርን ያለ ነው። ይህ ማለት የሸማቹን፣ ነጋዴውን ማህበረሰብ ንግድ ፍቃድ ከማውጣት ጀምሮ አጠቃላይ ህጋዊ እንዲሆን ከማድረግ አንጻር ግንዛቤ ለመፍጠር ሞክረናል። በዚህም በተወሰነ ደረጃ መሻሻሎች ያየንበት ሁኔታ ነው ያለው። ተዘዋዋሪ የብድር አቅርቦት በማመቻቸት ገበያውን ለማረጋጋት ጥረት እየተደረገ መሆኑንና በዚህም ቀጣይነት ያላቸው ስራዎችን መስራት ተገቢ ስለመሆኑም የመምሪያው ተወካይ ኃላፊ አቶ ጸጋ በትሩ ገልጸዋል። የኑሮ ውድነቱን ለማረጋጋት ተዘዋዋሪ ብድር በየወረዳው ምክር ቤት እንዲበጀትና ያ ተዘዋዋሪ ብድር ለሸማች ህብረት ስራ ማህበራት እንዲሰጥ በማድረግ በተወሰነ ደረጃም ቢሆን የሸማች ማህበረሰቡን ችግር ለመቅረፍ ስራዎችን ለመስራት ሞክረናል። በዚህም ሂደት በበጀት አመቱ 40 ሚሊዮን ብር እናስበጅታለን ብለን እቅድ ይዘን ነበረ። እስካሁን ወደ 95 ሚሊዮን ብር በጀት አስበጅተናል። ይህ 95 ሚሊዮን ብር በተለይ በአምስት የሸማች ህብረት ስራ ማህበራት እንዲደርስ በማድረግ አንዳንድ ስራዎችን ለመስራት ሞክረናል። በዞኑ የወደሙ የሸማች ህብረት ስራ ማህበራትን መልሶ ለማቋቋም ጥረት እየተደረገ መሆኑንና አምራችና ሸማቹን በቀጥታ የሚያገናኙ የገበያ ማዕከላትን ለመገንባት በትኩረት እየተሰራ ነውም ተብሏል።